ሰላም ጤና ስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥጉሉ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ ለዛሬ አርብ ረፋድ ይመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችን የማሰማቸዋለሁ። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እነዚህ የአጫጭር መረጃዎች በፍጥነት እንዲደርሷችሁ ደግሞ የደውል ምልክቱን መጫና አትዘንጉ እያልኩኝ ቀጥታ ወደ መረጃዎቹ ማልፋለው። መረጃን የማስቀድምላችሁ የደቡብ ኢትዮጵያ ዞን በገዜ ጎፋ ዞን ሰሞኑን እንግዲህ ንፋስ ቀላቅሎ በጣለው ዝናብ ከፍተኛ የመሬት ማንሸራተት ገጥሟቸዋል። በነዋሪዎች ላይም ጉዳት መድረሱ ተሰምቷል። እንግዲህ ለተከታታይ ቀናት በዘነበው ዝናብ ነው በመሬት ናዳ መስመጣቸው የተሰማው የተባሉ አድማጮቻችን ተመልካቾቻችን ከወረዳው የተፈናቀሉት በትምህርት ቤት እና በእምነት ተቋማት ውስጥ ተጠልሎ ይገኛሉም ተብሏል። የገዜ ጎፋ ዞን አደጋና ስጋት ጥፋት ቤት ኃላፊ አራት ቀበሌዎች ውስጥ ነው እንግዲህ በንብረት ላይም ጉዳት ደርሷል ብሏል እንግዲህ አቶ ማስረሻ ማናዬ ቀደም ሲል የደረሰው አደጋ ሳይቋቋሙ አሁንም በአደጋው ህዝቡ መደናገጡ ነው መረጃው ከአካባቢ እየወጣ የሚገኘው አድማጮቻችን ተመልካቾቻችን እንደምታውቁት የዛሬ ዓመት በዚህ በደቡብ ኢትዮጵያ ጎፋ ዞን ከፍተኛ የመሬት መንሸራተት አጋጥሞ በርካቶች መስዋዕትነት የሆኑበት ንብረት የወደመበት ቦታ ነበር። አሁንም ተጨማሪ እንግዲህ በአመቱ እንዲሁ አይነት ክስተት ተከስቷል። እጅግ በጣም የሚያሳዝን ነው። ወደ አራት ቀበሌ ላይ ነው እንግዲህ ይሄ አደጋ የደረሰው ተብሏል። በርካቶች ተጎድተዋል። ሌላው አድማጮቻችን፣ ሌተናል ጀነራል ታደሰ ወረደ ዳግም አንዋጋም ብሏል። በመቀሌ እንግዲህ በስጋት እና እየታየ ያለው በስጋት እየታየ ያለው ጦርነት ኤርትራና ኢትዮጵያ ወደ ጦርነት ቢገቡ ተብሎ የተነሳ ጉዳይ ነው። ሀሳባቸውን እንግዲህ የሰጡት የትግራይ ሚና አስቀድሞ ጀረናሮ የተናገሩበት ሁኔታ ነው ያለው። እንግዲህ አንዳንድ የመረጃ ምንጮች ኤርትራና ኢትዮጵያ ወደ ጦርነት የሚገቡ ከሆነ ትግራይ ሚናዋ ምንድነች የሚል ብዙ ጊዜ ይነሳ ነበር። ጌታቸው ረዳም ከኤርትራ ጋር ተነጋግረሃል ሌሎች የህዋት ሰዎችም ሲነጋገሩ ነበር ተብሎ ለተነሳለት አንዳንድ ኢንተርቪዎች ከዚህ በፊት በወቅቱ እኔም ቀድሜ ተነጋግሬ ነበር ያለበት ሁኔታ ያለው ምክንያት ያለው ደግሞ ትግራይ ዳግም ጦርነት ውስጥ እንዳትገባ ስጋት አድሮብኝ ነው ከኤርትራ ጋር የተነጋገርኩ የሚል ይዘት ያለው ንግግር ነው እንግዲህ ያደረገው ይሄ ማለት ምን ማለት ነው የፌዴራል መንግስትና ኤርትራ የሚዋጉ ከሆነ አብዛኛው ከፌዴራል መንግስት ጋር እንግዲህ በድንበር ከኤርትራ ጋር የሚያዋሱ ናቸው። በትግራይ ውስጥ ነው ከፍተኛው ድንበር ቁጥር ያለው ማለት ነው። በስፋት ኢትዮጵያና ኤርትራ የሚዋሰኑት በዚሁ በትግራይ ይክልል ነው ማለት ነው። ስለዚህ ህወሓት ሰራዊት እንዳለው ሁሉ ዳግም የትግራይ ህዝብ ጦርነት ውስጥ አይገባም የሚል ይዘት ነው እንግዲህ ሌተናል ጀነራል ታደሰ ወረደ የተናገረው ኢትዮጵያና ኤርትራ ሰፊውን ድንበር እንግዲህ የሚዋሰኑት በትግራይ በኩል ስለሆነ ነው። እንግዲህ የትግራይ ሚና የተጠየቀው በአሁን ከአሁን በኋላ ትግራይ ለግንባታ እንጂ ወደ ጦርነት አትገባም ብሏል ጀነራሉ። ኤርትራ ዳግም ጦርነት ለመቀስቀስ ይችላል በማለት ክተት አውጃለች። ከዚህ ባሻገር ሌሎች ሀገር አጋርነትንም እያስተባበረች ትገኛለች የሚሉ መረጃዎችም ደግሞ ከዚሁ ጎን ለጎን እየወጣ ይገኛል። አድማጮቻችን ባለፈው ጊዜ እንግዲህ ኤርትራ ይህንን የክተት አዋጅና ሌሎች አጋር ሀገሮችንም ማሰባሰብ የፈለገችበት ዋናው ትልቁ ምክንያት እንዲሁ ዝም ብላ ብቻ ከመሬት ተነስታ እንዳልሆነ ሊታወቅ ያስፈልጋል። በአሰብ የወደበር በሚል ጉዳይ ነው ኢትዮጵያ ውስጥ ከፍተኛ የሆነ ቅስቀሳ፣ ግልጽ የሆነ እንወራለን፣ እንይዛለን፣ እንቆጣጠራለን በ24 ሰዓት የእኛን እናደርጋለን ብዙ ብዙ ነገሮች ነበር ሲባሉ የነበሩት። ይሄ ሁሉ ምንድን ነው? ከዲፕሎማሲ ውጭ ነው። ስለዚህ ጊዜው በሶሻል ሚዲያ ኤርትራኖች መረጃውን ስለሚደርሷቸው ለሀገራቸው ደህንነትና ራሳቸውን ለመጠበቅ እንግዲህ የግድ እየመጣው ልለው ብሎ እየነገረ ያለውን ሰው መጠበቅ የለብህም ወይ? ከዚህ አንጻር እንግዲህ የክተት አዋጆች፣ አንዳንድ እንቅስቃሴዎች ሊኖሩ ይችላሉ። ይሄ በዛ አይነት መልኩ ነው መታየት ያለበት ስሉ በርካቶች ይስማሙበታል። በሌላ መረጃ እንግዲህ ጦርነት ሂደት ውስጥ በየትኛውም አገር ውስጥ እጇን እያስገባች ማፋረስ ማፍረስ መምታት፣ መግደል፣ መበተን ልምድ ያላት እምሬት ሀገር እንግዲህ ዱባይ፣ በሶማሌ ፑንትላንድ እስራኤል ሰራሽ የራዳር መቆጣጠሪያ በድብቅ በፑንትላንድ መትከሏ ታውቋል። ከሶማሌ መንግስት እውቅና ውጪ ነው እንግዲህ ይሄ የተተከለው ተብሏል። እንግዲህ እምሬት ይሄንን መሳሪያ የተከለችው ለሶማሌ ደህንነት አስባ ሳይሆን በሁለቱ ሱዳን መካከል እየተደረገ ባለው ጦርነት የድሮን መከታተያ ነበር ተብሏል። በተመሳሳይ የቀይ ባህርን የሁቲን እንቅስቃሴ ለመቆጣጠርም ነው የተባለው። እንግዲህ ምሬት ከዚህ ከፑንትላንድ ኤርፖርት በመነሳት ለፈጥኖ ደራሽ ሱዳን ሽፋን ስትሰጥ እንደነበረ ነው የተገለጸው። በተመሳሳይ በሳሶ ወታደሮች የሚታሰለጥንበትንም ካምፕ መገንባቷም መረጃዎች ሾልኮ ወጥቷል። እንግዲህ ይሄ ነገር ሲደረግ የሶማሌ መንግስት ምንም ነገር እንደማያውቅ ነው መረጃዎች የወጡ የሚገኙ። አድማጮቻችን ምን ያክል ርቀ እንዳሄደች እንግዲህ እምሬት አረብ ዱባይ በጣም ይሄ የሚገርም ነው። እንግዲህ በሁለቱ ሱዳኖች መካከል እንግዲህ በጀረናር አብዱልፈታህ አልብርሃን የሚመራው የአገሪቱ ብሔራዊ ጦር ለተጎዱት እና ለተጨፈጨፉት ንጹሃን እምሬትን ተጠያቂ ያደረገበት ሁኔታን ያለው ድጋፍና ሽፋን በመስጠት ሎጂስቲክ እና ፋይናንስ በማስተባበር ፈጥኖ ደራሹ ረድቷል የሚል ክስ እየቀረበባት ይገኛል። እንግዲህ እጇ ረጅም ነው። አሁንም ፑትላንድ ላይ እንግዲህ አየር ማረፊያው ላይ ይሄንን እስራኤል ሰራሽ የመሳሪያ ተክላ የሶማሌ መንግስት እውቅና ውጪ እየሰራች እንደሚገኝ ተጋልጧል። እንግዲህ ቆይቷል ነው የተባለው ይሄ ከሱዳን ጦርነት በፊት ቅድመ ዝግጅት የተደረገበት እንደሆነ የተገለጸው። በሌላ መረጃ በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች ቀጥሏል። ከዚህ ጋር ተያይዘው ወደ 47 የሚሆኑት ከተለያዩ ቀጠና ወደ ፋኖ ተቀላቅሏል። 38 የሚሆኑት ደግሞ ወደ ፋኖም ሳይቀላቀሉ ጠፍቷል ነው የተባለው። እንግዲህ በፋኖ ጥሪ 17 ምልሻ ፋኖን እንደተቀላቀለ ተገልጿል። በኦሮሚያ ክልልም በወለጋ 27 መከላከያ መከላከያና። የልዩ ኃይል ሻኔን መቀላቀላቸው ተሰምቷል። በኦሮሚያ ዘመቻ ሺህ ግንባር ከተጀመረ በኋላ በርካታ ወጣቶች ኦነግን እንደተቀላቀሉ ከኦሮሚያ ክልል የሚወጡ መረጃዎች ይጠቁማሉ። በአማራ ክልል በማዕከላዊ ጎንደር እንግዲህ አርማጮ በተደረገው ውጊያ ፋኖ ድል ቀድቶኛል ይላል። ትላንትና ከሰባት ሰዓት ጀምሮ እስከ ምሽት አንድ ሰዓት የተደረገ ውጊያ ነው ተብሏል። እንግዲህ በሰብአዊ በቁሳዊም ጉዳት ደርሷል። ወደ አምስት መቶ የሚደርሱ ጥምር ጦር ነው እንግዲህ የተሳተፈበት ተብሏል። መቶ የሚሆኑት ሞትና ቁስለኛ መሆናቸው ተገልጿል። ሚሊሻ ፖሊስና አድማ ብተና ተብሎ ነው እንግዲህ ጥምር ጦር ተብሎ ወደ አምስት መቶ የተሰለፈውን የተባለው አምስት መቶ ማለት እንግዲህ አንድ ሻለቃ ጦር ነው ማለት ነው። ወደ ሀያ ሁለት የነፍስ ወከፍ መሳሪያ በፋኖዎች ገብቷል። የሻለቃ መሪም እንደተገደለባቸውን የተገለጸው እንግዲህ ከጥምር ጦሩ በርካታ ምርኮኛም ተገኝቷል። ሰላሳ ቁስለኛም ተመዝግቧል። ከወላይታ ከኦሮሚያ ከአምቦ ከአሰላ ከጅማ የመጡ ናቸው። የቋንቋ ችግርም እንዳለባቸው ምርኮኞቹ ተናግሯል። በቂ ውትድርና ሙያም አልነበራቸውም ነው የተባለው። ከፋኖ በኩል አንድ የሞት የተመዘገበ ሲሆን፣ አራት ቀላልና ከባድ ቁስለኛም ተመዝግቧል። ፋኖ ወደ አምስት ክፍለ ጦር ነው ያሰለፈው ተብሏል። ውጊያው የከበባ ውጊያ ነበር የተደረገው ነው የተባለው። በሌላ መረጃ በጃዊ ትናንትና በድሮን ጥቃት ጉዳት የደረሰባቸው ከህፃናት እስከ አዛውንት ድረስ ነው ጥቃቱ የደረሰው ተብሏል። የሞቱት ሆስፒታል የሚገኙትም መኖራቸው ነው እንግዲህ የተገለጸው። አብዛኛው እድሜያቸው ከአስር ዓመት በታች የሆኑትና አስር ዓመት ጥቃቱ የደረሰባቸው እንደውም አንድ አዛውንት የሰማና ዓመት ይገኝበታል የተባለው። በተመሳሳይ በሰሜን ሸዋ እንግዲህ ጥቃት ደርሷል። ዛሬም በቋራ ሽንፋ፣ በባህር ዳር ዙሪያ ደጋዳሞት የድሮን አሰሳዎች እንዳሉ ተገልጿል። ጥንቃቄ መልእክትም እየተላለፈ ይገኛል። ከዚሁ ጎን ለጎን በሌላ መረጃ በሰከላ ሙሽሮች ተረሽኗል ነው ምንጮች መረጃን የሰጡን። ልብስ ለማሰፋት ወደ ጊሼ አባይ መጥተው ሲመለሱ ነው መከላከያ የገደላቸው ተብሏል። ደስታ ወደ ሀዘን የተቀየረበት ሁኔታ ነው እንግዲህ የተገለጸው። የአማራ ህዝብ ለማሸማቀቅ ሰፊ ስራ እየተሰራ እንደሆነ መረጃዎች ይጠቁማሉ። ከዚህ በፊትም እንግዲህ ከሰሞኑ አግብቶ ሰርግ ሙሽራ የነበረው ወጣት መከላከያ ገሎታል። ፋኖ ነው የገደለ ብላችሁ ሬሳውን ለቤተሰብ ስጡ፣ ይሄንን የማታደርጉ ከሆነ በእናንተ ላይም እርምጃ እንወስዳለን ብለው ግለሰቦችን ማስፈራራታቸው ተሰምቷል። ይሄ እንግዲህ በግልጽ የአማራ ህዝብ አንገት ማስደፋት ትልቅ ስራ እየተሰራ እንደሚገኝና የአማራ ደስታ ሁሉ ወደ አዘን እንዲቀየር የሚደረግ እንቅስቃሴ በስፋት በክልል ውስጥ እየተሰራ ይገኛል። በሌላ መረጃ በሸዋ ቀጠና ሬማ ከባድ ውጊያ ተደርጓል። የሞቱት መከላከያ እንግዲህ ተመሳይተው ሁለት ወጣቶችን ንጹሃን ገሏል። ሁለት አርሶ አደሮችንም ገሏል። አምስት አስተማሪዎችን በመከላከያ ተወስዷል የተባለው። በሌላ መረጃ አማራ ሳይንት ምዕራብ ወሎ ነው፣ ሀያ ሰባት የመንግስት ወታደሮች ሞትና ቁስለኛ ሆኗል። መሀል ሳይንትም ውጊያው ቀጥሏል። ሌላው ዛሬ ውጊያ የተደረገ ይገኛል። አምቦ ማርያም በተባለው ቦታ ውጊያው እንደቀጠለ መረጃዎች ይጠቁማሉ። አድማጮቻችን፣ ተመልካቾቻችን አጫጭር መረጃዎች እነዚህን ይመስሉ ነበር። በተመሳሳይ ፕሮግራም እና በሌሎች የግንባር መረጃዎች እስከምንገናኝ መልካም ጊዜ እንደሆንላችሁ እመኛለሁ። ባሮ ሚዲያ ላይክ ሼር ሰብስክራይብ እያደረጋችሁ መረጃዎቻችን ለሌሎች አድማጭ ተመልካቾችም ተደራሽ የሆኑ ዘንድ እንድታደርጉ በአክብሮት ጠይቃለሁ። መልካም